እኛ ጥረታችን ሁለቱ ወንድማማቾች ተጋጩብን። አንዱ አራት ወልዷል፣ ሁለቱ መከላከያ ናቸው፣ ሁለቱ ፋኖ ናቸው። እነህን ለማስታረቅ ችግር ሆኖበትኛል እያለ አንድ ታሪከኛ የመሰል ሰው ሳወጋ ሰምቻለሁ። እና አሁንም ቢሆን ይህ ሀገር፣ አንጋጦ የሚያየው አገሪቱ ሰላም ሆና እናንተንናና ናስታርቀነ ልጆቻችንን እንድንረጋጋ የሚከጅብ የሚመናገር ነው። ቃሊም ማረስ መቆፈር፣ መነገድ ነው እንጂ ሌላ ምላስና ሌላ ነገር እንኳ አያውቅም። ዝምታችን እኛ ከጭንቅ ከመገረፍ፣ ከመገፈፍ፣ ከመዋረድ እናመልጥ እንደሆነ ተጨንቀን ነው የምንናገረው። ቃላት አተን አይደለም አለን። ስንናገር ግን ከተናገርነው በላይ ዋጋ እየተከፈለብኝ ነው። እኔ አገሬ ያውቃል። አገሬ ሲያውቅ ሰው ጋር ተጣልቻለሁ። አንድ ቀን ብቻ ተጣልቻለሁ። ወንጀለኛ ሁኛ አውቃለሁ። ከዚህ ውጭ ተጣልቼ አላውቅም። ግን ሰው መትቻ አንድ ቀን ብጣላም፣ ከዚያ ወዲህ አልመታሁም። ሰው መትቶኝ አያውቅም። ትላንት ግን 2016 ነሐሴ 21 ቀን አፈርዱኝ፣ በለቸተ መትቻለሁ። ብልጽግና የብልጽግና ፖለቲከኛ ተብዬ እራሱን መምራት ያቃተው አገር መራለሁ ብሎ የፋኖ ሄዶ መጠለያ አድርጎ ድቅ ድቅ አርጎ አስመታኝ። ቀመሱት በትርን። ሰላም አለ ዳቦ አለ። ጦርነት ለአንድ ሀገር አያስፈልግምና ጦርነት ካለ መጥፎ ነው። ልማት የለም፣ አምራች ዜጋ የለም፣ ትምህርት ቤት የለም፣ ሕክምና የለም። ስለዚህ ይህን የሚፈታው የወንድማማስጥል የግድያ ጥል፣ የአማሟ ጥል የሚፈታው በርቅ ነው። እኛ አሁን ትምህርት ቤቱም ቢሮውም ሸረዲት ከወረሰው ከ2015 12 ጀምሮ ሶስት አመቱን የሰሜን ጦር ጋር ሁለት አመቱን እኛና እኛ እንግዲህ አምስት አመት አስቆጠር ነው። ህገ ለሞትን ማለት ነው ህዝብና መንግስት እየብቻ ሆን ተጨካከን፣ አለቅንባችሁ ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው በተለይ ይሄ ሰሜን ወሎ የሚባል አስራ አምስተኛ ወረዳ ይመስለኛን አስራ አምስት ወረዳ እንዲያው ኑሮ ኑሮና ነው። የዘመዶችን በቁማችን መቃብር እኮ አልገባንም። እራበንም ደግሞ እራበንም ችግርንም ያነኛው የሚመጣ እና አንጡ ይላል። እርስ በርሳችን ነው እየተላለቅን ያለ ነው። በጣም እኮ የሚያሳዝነው የሚገርመው አሁን በቅርቡ የክልል ጥያቄ ጠይቀው የተመለሰላቸው ክልሎች አሉ። በልማት ቀድመውና የት የት ደርሰዋል። እኔ ሁል ጊዜ ቴሌቪዥን እከታተላለሁ። እኛ ግን ባለህበት እርገጥ እያልነ እንደገና ወደኋላ እየተመለስነ እየተጎሳቆልን ያለ ነው። ወጣቱ ሰራጥ ሆኗል እየገባ ነው። ሕጻናቶች ከትምህርት ውጭ ሆነዋል። ስለዚህ ይህ ሁሉ ምንድን ነው? ሰላም ባለመፈጠሩ። እባካቸው ሰላም እንዲፈጠር ለሰላም ጣሩልና፣ የምር ልንነጋገርበት፣ የምር ልንወያይበት። እንደዚህ ያለ ስብሰባም አይቻላውቅም እስካሁን። ደስተኛ ተሰምቶኛል። እኛ ወንድሞቻችን፣ እነዚያም ወንድሞቻችን፣ ሰራዊትም መከላከያ ሰራዊትም ወንድሞቻችን ይቅርታ ትንሽ ማስቀምጣት፣ አንዲት ጉዳይ አለኝ። አንድ ሰው ወደ ሳንቃ ነው ሀገሩ ስንጫወት፣ አይ እኔማ የወላጅ መሀን መሃን ሆንሁኝ አለ። ምን ነው ብየዋለሁ። ሁለቱ ልጆቼ መከላከያ ናቸው፣ ሁለቱ ልጆች ፋኖ ናቸው። ተመልከቱ እንግዲህ የወንድማ የወንድማማችነት ጦርነት። ወንድማማች እኮ ነን ብታውቁት የወንድማማች ጦርነት ይብረድ። ይሄ ህዝብ የሚወደው ሰላም ነው። ጭቅጭቅ አይወድም። ምን አለ በሰላም ችግሩ ቢፈታ? እባካችሁ፣ ይህን ችግር ይበቃናል። ተማምነነ በሰላም እንፍታው። የራያ ህዝብ አራት አባት አለው። አንደኛው ክፍሎ ነው፣ ሁለተኛው ስንዬ ስገድ ነው፣ ሶስተኛው ዘወልድ ነው፣ አራተኛው ስማርድ ነው። በነህ ተጨማሪ ሰው ተፈልጎ በሰላም ችግሩ ይፈታ። ምን ያደረጋን ጦርነቱ ይበቃናን። የህዝብ እኮ በግማሽ አመርታን በግማሽ ይዘረፋል። እንዲህ እያለ ነው ስታውን የተቋቋሙ ነው ማለት ነው። መቼም ጥላቻ ይህን ነገር የሚፈልግ አርሶ አደር ያለ አይመስለኝም። መቼም ጥይት በጮኸ ቁጥር ተውት። ወንዲስ ሴት ራሱ እርጉዞች አሉ፣ ብዙ ነገሮች አሉ። ብዙ ችግር እየተፈጠረ ነው ያለው፣ እና ይህን የጥይት ጩኸት፣ ይህን ትግል፣ ይህን ብዙ ነገሮች ልጆቻቸው የሚብለዋቸው ትግል ላይ በይህ ያሉትን ይህን አሁን ልጆቻቸው ሄዶ እንዲሞቱ የሚፈልግ ህዝብ የለም። እና ይህን በኛ አቅም አይሆንም የሚለው ነው። ከባለፈው ዓመት ጊዜ ጀምሮ እየተፈጠረ ያለውን ጉዳይና አጀንዳ መጀመሪያ አካባቢ ህዝባችንን የሚጠቅም መስሎ በቀደመ ክብሩና የፋኖ የህዝብ ተቆርቋይና ታጋይነት ስም ይሄን ፋኖ የተባለው በስሙ ፋኖ በግብሩ ደግሞ የተለያየ የጽንፈኝነትና የግል ወንጀልና ችግር ያለባቸው ስብስቦች ለኢትዮጵያ አንድነትና እድገት የማያስቡ ጥፋት ሁሌ ለተቀል የሚያስቡ የውጭ ጠላቶቻችን እና በጎረቤታችንም የነበሩ ኃይሎች አሁንም ቢሆን ኢትዮጵያ ረፍት አልባ እንድትሆን የአማራ ክልል ረፍት አልባ እንዲሆን በራሷ ወጣት ላይ እና ህዝብ ላይ ጦርነት ጎስማ የገጠማት እንኪሳራና ችግር እንደ መቀኝነት በማየት የእኛን ህዝብ ወጣትና ህዝብ እርስ በርሱ እንዲጠፋፋ ቅድም ስትናገሩ እንደነበረው ታቅዶ ታልሞ ሲሰራ የነበረበት ሁኔታ ፍሬውን እያፈራ ነው ያላችሁት አባቶች ትክክል ናቸው። አሁን ዋናው ጉዳይ የአሁኑ ጉዳይ ግን ምንድን ነው? በዚህ አግባብ ሰላማዊ ሁኔታን የሚፈልጉ ሳይሆን ወንጀለኞች የሆኑ በጽንፈኝነት አመለካከትና አስተሳሰብ የሌሎች አላማ አራማጅ የሆኑ ከውጭ ሀገር በዶላርና የኢትዮጵያ አንድነት የማይመቻቸው ጥላቶች ቀጥረው አጀንዳ ፈጥረው የዚህ ተልዕኮ ፈጻሚ እንዲሆኑ የእናንተ ልጆች፣ የእናንተን ወንድሞች፣ የኔን ወንድሞች እየተጠቀመባቸው እንደሆነ ምንም ጥርጥር የለውም። ያከማቸውን የጦር መሳሪያ እየሸጠ የእኛ ወንድሞች እርስ በርሳችን እንድንሞት እያደረገ ነው። አገራችን እንዲቃጠል እያደረገ ነው። ምርት ምርታማነታችን እንዳይጨምር የጤና የትምህርት፣ የልማት ስራዎቻችን ቁመዋል። በራያ ቆቦ ቀደምት የሆነ ስልጣኔ ያለው የቃሊም እና የራያ ቆቦ ሕዝብ እኮ ወደ ሰባ የሚደርሱ ትምህርት ቤቶች ተዘግተው ሕፃናት ከትምህርት ገበታ ውጪ ሆነዋል። ይህን ታውቃላችሁ። ትምህርትህን አታስተምር ብሎ መከልከል ማለት ለእናንተ ጥቅምና ለእናንተ መብት የሚታገል ነው ወይ? ትክክለኛ ፋኖ ነው ወይ? ይሄን የፋኖ መገለጫ ስለ ወይ፣ ይሄን መፍረድ ያለብን ይሄ ነው። ወደ መንግስትም ወደ ማንም ወደ ማንም አናጣቅ። ትምህርት ዝጉ ሲባል ትምህርት ለምን ይዘጋል እንዴ? ትምህርት በአንድ አመት ወደ ኋላ ልጆቻችን ሲቋረጡ ምን እየገጠማቸው ነው? በባህር ተስፋ ቆርጠው የአሳ ነባሪያ ቀለብ እየሆኑ አይደለም? የህገወጥ የሰዎች ድውር ደላላ እየሆኑ አይደለም? ኩላሊታቸው እየወለቀ እየተሸጠ አይደለ። እንዋይ ጦርነት በቃል ልጆቻችን ይማሩ። በሁለተኛ ደረጃ ደግሞ እንዲህ ብለው አሻፍተው ከቀርቡ ሽፍታ ህዝብን እየጎዳ ስለሆነ ማድረግ መቻል ያለብን ህግ ይከበር። እናንተ ይጠብቀን ከመንግስት ጎን ደጀን እንሆናለን ያላችሁትን ቃል አንድ ይሁናችሁ። በዚህ መሰረት ሁለት ጥሪ ነው ያለው፣ አሸማግሉን፣ ሁለተኛ ደግሞ አስታርቁን ሶስተኛ ደግሞ የህግ የበላይነት ሊከበር ሲል ድጋፉ ደጀኑ የሚል መልዕክት ለማስተላለፍ ነው። አመሰግናለሁ። እዚህ አካባቢ ማህበረሰብ ለለውጡ ዋና ባለቤት ነው። ይሄ ሀገራዊ ለውጡ ከጽንስሱ ጀምሮ እስከ ስኬቱ ድረስ ዋጋ የከፈለ ማህበረሰብ ነው። ምናልባት በአማራ ክልል ህዝብ ውስጥ ትልቁ ጉዳይ ሁሉንም ያሰባሰበ አጀንዳ የማንነትና የወሰን ጉዳይ አንዱ ከመነጨባቸው አካባቢዎች ውስጥ አንዱ የራያ የማንነት ጉዳይ ነው። ይሄ የአማራ ክልል ህዝብ በአንድ ጥላ ስር ያሰባሰበ አጀንዳው የዚ አካባቢ አጀንዳ ብቻ ሳይሆን የሁሉም የአማራ ክልል ህዝብ በሁሉም አካባቢ የሚኖር አማራ ህዝብ ጥያቄ፣ እንዲሁም ደግሞ አሁን ከፍ ሲል በብልጽግና ደግሞ የኢትዮጵያውያን ጥያቄ ሆኖ በኢትዮጵያዊነት ማዕቀፍና ጥላ ስር ጥያቄዎቹ ምላሽ እንዲያገኙ ብልጽግና እየሰራበት ያለ አብይ አጀንዳ ዋና አጀንዳ ነው። ስለዚህ ይሄ በመሆኑ ሂደት ይሄ ጉዳይ ሰላማዊ በሆነ መልኩ እንዳይፈታ፣ ምላሽ እንዳያገኝ፣ ህዝብ ዋጋ የከፈለበት አጀንዳ በአግባቡ እንዳይስተናገድ ከሰሜኑ ጦርነት ጊዜ ጀምሮ ከፍተኛ ዋጋ የከፈለ እየደማ እየሞተ እየታሰረ እየተገረፈ አካባቢውን እዚህ ያደረሰ ስርዓተ መንግስቱን አገረ መንግስቱን ያጸና ጨዋ ማህበረሰብ ያለበት አካባቢ ነው ራያ ቆቦ። ይሄ እንዲሆን መላ ኢትዮጵያውያን በሰሜኑ ጦርነት ኦሮሞ ሳንል፣ አፋር ሳንል፣ ቤኒሻንጉል ሳንል፣ ጋምቤላ ሳንል፣ ሶማሊያ ሳንል እዚሁ የሀገር መከላከያ ሰራዊት የኢትዮጵያ ልጆች ከናንተ ጋር አጀንዳውን ይዘው ከእናንተ ጋር እኩል ሙተዋል፣ እዚህ ተቀብረዋል አይደለም። ቅድም እናንተ ፍታት አድርገን ሰደቃ አድርገን እንዲህ አድርገን ያላችሁት ማለት ነው። ስለዚህ ቅድም ሲነሳ እንደነበረው ሳይሆን በዚህ በለውጡ ሂደት ያሉ ፈተናዎችና መሰናክሎች እንዲፈቱ የሕዝብ ጥያቄዎችን ምላሽ እንዳያገኙ በየደረጃ ያለው አመራር ዋጋ እየከፈለ ነው። የናንተ መሪዎችም ጭምር ሙተዋል። የራያ ቆቦ አስተዳደር አልሞተው? የናንተ መዘጋጃ ኃላፊ አልሞተው? እኔ እንኳን ማቆም ነው አልሞተው? ማነው የገደለው? እና አንዳንዱን ነገር ለእውነት ጋር መጋፈጥ ያስፈልጋል። ችግር የለውም። ዛሬ ለእኛ ያልሆነ ነገር በለበጣ ሸፋፍናችሁ ያልሆነ ነገር ልነግሩን ትችላላችሁ ግን ሁሌም ግን ለአእምሮአችሁ፣ ለህሌናችሁ ኑሩ፣ ለእውነት ኑሩ። አሁንም እኔ ማረጋግጥላችሁ የክልሉ መንግስት ለንግግር ለውይይት ዝግጁ ነው። ሌላ ሽማግሌ አትፈልጉ። እዚህ ያለው ዘወልድ ስርዓት እኮ በዩኔስኮ መመዝገብ ያለበት ትልቅ የዲሞክራሲ ስርዓት ያለበት የሰላም አምባሳደር ሽማግሌዎች ያሉበት የትኛውንም ኢትዮጵያውያን ሊያስማማ የሚችል ሐሳብ ያለበት የሰላም አምባሳደር ያለበት አካባቢ ቀጠና ሽማግሌ ያለበት ምንም ችግር የለበት። መንግስት አሁን ግዴታ ፈረንጅ መሆን አይጠበቅም፣ ግዴታ የሆነ አካል መሆን አይጠበቅም፣ ሀገር መሄድም አይጠበቅም። ችግር የለም። ምን ሄዳለም ካሉ ችግር የለም፣ በፈለጉበት ቦታ በፈለጉበት ጊዜ። ያ አይደለም ጉዳዩ። ግን እነዚህ ልጆች ይበቃል። ባለፉት ዓመታት አማራ ክልል ደምቷል፣ ቆስሏል፣ ኢኮኖሚ ወድሟል፣ ልማት ቁሟል። ስለዚህ ይህን ወደዛ ወደ ነበረበት ለመመለስ ሰላማችን እናረጋገጥ ብላችኋል። ሰላምም የሚጸናው በሁሉም አካላት ስለሆነ ለመንግስት ብቻ የሚሰጥ አጀንዳ ስላልሆነ ሁላችሁም ለሰላማችን የራሳችሁን ጠጠር ወርወሩ፣ አሻራ በርክቱ። ሰላም የሚረጋገጠው በተኩስ አይደለም። ሰላም የሚረጋገጠው የሚጸናው ሕዝብ በራሱ ባህል እሴት ሃይማኖትና የግጭት መፍቻ መንገድ የራሱን ችግር በራሱ መፍታት የሚችልበት ሁኔታና ደረጃ ላይ ሲደርስ ነው። እዚያ ደረጃ ላይ የሚያደርሰው ደግሞ በሕዝብ ውስጥ ያለ አዋቂነት በህዝብ ውስጥ ያለ አዎንታዊና ገንቢ ባህል እሴት ህዝብ ለእምነቱ ያለው ቀረቤታና በእምነቱ የመገልገል አቅምና ስፋት ስለሆነ፣ ይሄ ደግሞ አለን እስካላችሁ ድረስ በእናንተ ውስጥ ይሄ ካለ ሰላም እንዲረጋገጥ አዎንታዊ ሰላም መሬት ላይ በተጨባጭ እንዲኖር ከእናንተ አቅም በላይ ሌላ ምንም ሊመጣ ስለሌለ ይሄ የገጠመን ችግር ከእኛ አቅም በላይ ነው፣ እኛማ ምን እናድርግ፣ እናንተው በታችሁ መልሱት እንጂ ያላችሁት፣ እኛ ብንመጣ እንተኩስ ካልሆነ በስተቀር ወይም ተኩሰን ጠላትን እናባርር ካልሆነ በስተቀር ጠላትን ካባርን በኋላ ሰላሙ እስከ መጨረሻው የሚዘልቀው ዛሬ በተናገራችሁት እና አለን ባላችሁት እሴትና ባህላችሁ፣ ጀግንነታችሁ እና ቃልምነታችሁ ስለሆነ ትልቁን አቅማችሁን የለንም ብሎ መሸነፍ ስለማያስፈልግ እዛ ልክ መውሰድ ያስፈልጋል። ሁለተኛው መጠበቅ አለብን ስላላችሁና እኛ እናንተን መጠበቅም ግዴታ ስላለብን ነው የመጣል እናንተን ለመጠበቅ መጠበቅም ስላለባችሁ እንዴት እንደምትጠበቁና ለምን እንደምትጠበቁ መጠበቅ ለምን እንዳስፈለጋችሁ መነጋገር ስላለብን ነው። አንድ ህዝብ እንዲጠበቅ ከመጠየቁ በፊት እንዲጠበቅ ያደረጉትን ምክንያቶች የሰማው አምላክ የሰጠውን ከፈጣሪ የተሰጠውን በነፃነት የመንቀሳቀስ ተፈጥሯዊ መብትና ችሮታ የነሳው ውስጣዊ ምክንያትና ውጫዊ ምክንያት ምንድን ነው ብሎ በሊቆቹ፣ በአሊሞቹ፣ በሸሆቹ፣ በቃል ልጆቹ፣ በቄሶቹ ነቅሶና ዘርዝሮ ማወቅ ይገባዋል። ያን ካወቀ እዛ ላይ ይሰራል። ሰላም ከልብ መነጋገርን መንግስትና ህዝብ ከልብ ተቀራርቦ መነጋገርን ምክንያቱ ላይ መግባባትንና እንደ ክርስቶስ መሰቀልንም ይጠይቃል። ሰላም እንዲበጣ ከተፈለገ፣ እዚህ ቀበሌ ላይ ሰላም እንዲረጋገጥ ከተፈለገ ሸሁ በመስጊዱ ቄሱ በቤተ ክርስቲያኑ ስለ ሰላም መስበክ አለበት። ሶስተኛው ዛካ የመጣ ነው። ረጅም ጊዜ ከወያኔ ጦርነት ጀምሮ መንቀሳቀስ አቅቶታል። ታስሯል። ያነሳችሁት በዛም ተገረፍን በዚህ ተገረፍን በዛ ምክንያቱም ምንም ይሁን ምንም ነበረ አለ እንዳለ እናውቃለን። ይሄ ነገር ከስሩ እንድንነቀል ከስር መሰረቱን ነቅለን የራሳችንን ኃላፊነት እንድንወስድ የመንግስትን ኃላፊነት መንግስት እንዲወስድ የሕዝብን ኃላፊነት ሕዝብ እንዲወስድ። ቀየውን የማይጠብቅ ህዝብ ውድማውን የማይጠብቅ ህዝብ እና አልጠብቅም የመጠበቅ አቅም የለኝም ብሎ የሚያስብ ህዝብ ከተፈጠረ መጨረሻው መጥፋት ነው ወይም የመጥፋት ምልክት ነው። ዛሬ የምናስተካክለውና የምንመልሰው ያ ነበረን ያላችሁት። ጀግንነታችሁን አስተዋይነታችሁን፣ አርቆ ነገርን መመልከታችሁን እና ለሀገር ዋልታና በከታ የሆነ ቀበሌ መመለስ ስለሆነ እዚህ ላይ ትኩረት አድርገን ስራ መስራት ተቻለለ